በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ስብሃት ለእግዚ አብሔር ለዘ አብጸሐነ እስከ ዛቲ እለት እስከዚች እለት እስከዚች ሰዓት ያደረሰን ለልዑል አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችው? እንደምን አረፈዳችው? እንደምን ቆያችው? አሜን። እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ሳይሆን በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ ከተኛንበት ቀስቅሶ ለዚች ሰዓትና ለዚች ዕለት አድርሶ ስሙን ጠርተን እንድናመሰግነው የፈቀደልን ቸርነቱና ምሕረቱ የበዛልን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ለቃል ርደት፣ ለስጋ እርገት ምክንያት የሆነች የድህነታችን ምክንያት፣ የህይወታችን መሰረት፣ የተስፋችን ቀመር እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው እንደየ ማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለሃያሉ ለገናናው ለብርሃናዊው ለአብሳሪው ለመጋቤ ሐዲስ ቅዱስ ገብርኤልና በዕለቱ ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱስ ገብርኤል የሌሎችም ቅዱሳን ረዴታቸው በረከታቸው በሁላችን ላይ ይደርብ እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክ ሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ወተስኡ ለጥቅምት በዛቲ ዕለት ሆኑ ቅዱስ በርተሎሜዎስ ወብእሴቱ በመዋእለ በመዋዕለ ዲዮቅልጥያኖስ ንጉስ አላዊ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አስራ ዘጠኝ በዚች ቀን በከሃዲው በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርተሎሜዎስ እና ሚስቱ በሰማይትነት አረፉ። እሊህም ቅዱሳንም የግብፅ ምዕራብ ከሆነ ፍዩም ከሚባል ሀገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ይህንን ሲሰማ እነርሱን ልኮ አስቀረባቸውና ስለ ሃይማኖታቸው ጠየቃቸው። እነርሱም በፍጹም እምነት እንዲህ በማለት መለሱለት። ክብር ይግባውና በጌታችን ኢየሱስ ክርስቶስ እናምናለን ብለው በፊቱ እንደሚታመኑ አስረዱት። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸውና በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኗቸው በጭካኔ አዘዘ። በሕይወታቸው እንዲደፍኑባቸው በጭካኔ አዘዘ። ይህ ንጉስም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነት አክሊልን በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በቅዱሳን ሰማዕታት ጸሎት እግዚአብሔር ይማረል በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን ሰላም ለበርተሎሜዎስ ወለብእሲቱ ዘህጽኑ እለበ ክርስቶስ ታመኑ መኮንን አላዊ በዛ አክረየ ወአሊያኑ በውስተ አዘቅጥ እሙቅ እስከ ግብረ እስከ ህቡረ ተደፍኑ እንዘህያዋ ንፎ ምውታነ ኮኑ በዚችም ቀን ስለ ጳውሎስ ሳምሳጢ በአንጾኪያ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህ ጳውሎስም ከአንጾኪያ ሀገር በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት አካላዊ ቃልን አካል እንደሌለ የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋሃደ በላዩ ወርዶ በላይ ወርዶ በእግዚአብሔር ፈቃድ አደረበት እንጂ አደረበት እንጂ ብሎ የሚያምን ሆነ፣ በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድሪያ አባ ዲዮናስ፣ የሮሜ አባ ዲዮናስ እሊህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድሪያ ሊቀጳጳሳት አባ ዲዮናስም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጅውም ቃሉም የሆነ ክርስቶስ በመለኮቱም ከእርሱ ጋር ትክክል የሆነ እርሱም ከሶስቱ አካላት አንዱ ወልድ ስለኛ ከእመቤታችን ከንጽህተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ያለ ዘር ስጋንና ነፍስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ እንደኛ ፍጹም ሰው ሆኗል። ከተዋህዶውም በኋላ ያለመለያየትና ያለመቀላቀል ሁለቱ ባህሪያት አንድ ሆኑ ሆነዋል። ከብሉያትና ከሐዲሳት መጻሕፍት ምስክሮችን ጠቅሶ እያስረዳ ጽፎ እችን ታላቅ መልእክት ከሁለት ምሁራን ቀሳውስት ጋር ላከላቸው። በዚያንም ጊዜ 13ቱ ኤጲስቆጶሳትና እሊህ ሁለቱ ቀሳ ቀሳውስት ጉባኤ አድርገው ይህን ጳውሎስ ሳምሳጤን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡለት። ዳግመኛም ክርስቶስ የእግዚአብሔር ልጁም ልጁን ቃሉን የሆነ የየትነቱ ነጸብራቅ ነው የሚለውን የሐዋርያ የቅዱስ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር በሚገባ አስረዱት። እርሱ ግን ልቡ ታውሯልና ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ የሚያምኑትን ሁሉ አውግዘው ከምእመናን ማህበር ለይተው አሳደዱት። ለምእመናንም ሥርዓትን ሰሩላቸው። ለእግዚአብሔርም ምስጋና ይሆን እኛንም ሁላችንንም በጸሎታቸው ከስህተት ይጠብቃል። በረከታቸውም ትድረሰ ለዘላለሙ አሜን። ሰላም እብል አምሳ ለቀሳውስት ምስለ ቀሳውስት ክሌ አሰርቱ ወሰለስቱ ኤጲስቆጶሳት ዘበጽዋኤ ዘገብሩዮም በአንጾኪያ ጉባኤ ሩቀ መለኮት ዘረሰ ትስባኤ አውደ ሳንሳጢ ጳውሎስ የዝርው በመስኤ በዚችም ቀን የጸለማ ሀገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ከሀገሩ ታላላቆች ወገን ናቸው። የአባቱ ስም አብርሃም፣ የእናቱ ስም ሳራ ነው። እነርሱም ልጆች ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ እግዚአብሔርን ደጅ እየጠኑ ኖሩ። በአንዲትም ዕለት ሁለት መነኮሳት ወደ እነርሱ ቤት በእንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እሊህ መነኮሳትም አብርሃምን ልጅ የለህምን? ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ ልጅ የለኝም፣ አሁንማ እኔ አረጀው የሚስቴም የልጅነቷ ወራት አለፈ ብሎ መለሰላቸው። እሊህ መነኮሳትም ስለ እርሳቸው ጸለዩላቸው፣ ባርከዋቸው ጎዳናቸው ተጓዙ። ከጥቂትም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝም ልጅን ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። አስራ ሰባት ዓመትም በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትህን እንፈራለንና እኛ እንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውን መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግመሎቻቸው ጋር መጡ። ያሻግሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም አንወስድህም ወደ አሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርቱ ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደ ቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆች ኑ ተሰብሰቡ አላቸውና፣ ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛው ደግሞ ወደ ዓለም ተመልሶ ይባክናል፣ የሦስተኛው ግን ዜናው በዓለሙ ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊው ስምዖን ወደ ዮሐንስ ተመልክቶ፣ ልጅ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንዱ ረድ ወደ ዓለም ተመልሶ ሚስት አገባ። ሁለተኛው ደግሞ ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ። ፈጽሞ አዘነ በልቡ እንዲህ አለ የጓደኞቼን ወሬ እጠይቅ ዘንድ ከገዳም ወጥቼ ልውረድ ብሎ አሰበ ይህንንም ብሎ ከገዳም ወጥቶ ሲወርድ የጸይለም ጦረኞች ከመንገድ ተቀበሉት ደም ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት በጉዞም ላይ እያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃን ቢያወጣላችሁ ትለቁኛላችሁን? አላቸው። እነርሱም አዎን አሉት። በዚያን ጊዜም አባ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈልቆላቸው ሁሉም ጠጥተው ረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ እንሆ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብለው ወደ ሀገራቸው ወደ ጸይለም አደረሱት። በዚያንም ወራት በጸይለም ሀገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ያቃጥሉት ያቃጥሉት እሳት ለቀቁበት። እግዚአብሔርን ከእሳት ውስጥ በደህና አወጣው። የጸይለም ሰዎችም ይህን ድንቅ ተአምር አይተው ሴቶችም ወንዶችም በጌታችን በኢየሱስ ክርስቶስ ስም አምነው ሁሉም በአንድነት በእጆቹ ተጠመቁ። ክርስቲያንም ከዚያም ተነስቶ ወደ ሌላ ሀገር ሄደ። የሀገር ሰዎችን ዛፎችን ሲያመልኩ አግኝቷቸው፣ እርሱም ከግህደታቸው እንዲመለሱ ብዙ መከራቸው፣ አስተማራቸው። ነገር ግን ልባቸው ደንድኗልና ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም ቆርጣችኋለሁ አለ። ወዲያውኑ በአንዲት ምት አስር ሺህ ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ ሀገር ሄደ። ሰዎችንም እሳትን ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተው ዘንድ ብዙ አስተማራቸው ገሰጻቸውም። እነርሱ ግን ልባቸው ደንድኗልና በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። ሦስት ጊዜም ጨምረውት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትም አጥተው በተጨነቁ ጊዜ ክብሪ ግባውና በጌታችን በኢየሱስ ክርስቶስ ሁሉም አመኑ። አራት መቶ ሺህ ሰዎችም በእጁ ተጠመቁ። ቤተ ክርስቲያንም ሰራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር ስፍር የሌላቸው ድንቆች ታምራትንም አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። ሰላም ለዮሐንስ በስልጣነ ቃሉ ዛዘዛ ይሁን ደመ ለፈለገ ጸይለሙሂዛ ወሰላም ለረዱ ጽጉ የሰናይ ማዓዛ እንተጠውበ ለሞት እንዘውዕጡ ወሬዛ ለነብሰ አይላፍ ከመይኩን ቤዛ በዚችም ቀን ዳግመኛ እንደ በግል ይታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞ የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። እሊህም የመጥራ ጻድቃን እስከዛሬ ወዳቸው ከስጋቸው አልተለያየም። መግነዛቸውም አላረጀም። በረከታቸውም ከኛ ጋር ለዘላለሙ ትኖር አሜን። ሰላም ለይምርሃ ለይምርሃና አመተ ምህረት ጻአሙ አሙ በቅባክነት ወንክስ ለአባላቲው ታሃትሙ እስከ ብዙሃን ህዝብ እመንከራቲው ተደሞ

የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። መልጃ ጸሎታቸው ይጠብቀን። ያው ቃል ኪዳናቸው አይለየን። የሰማነውን በልቡናችን ሰሌዳ ይጻፍልን። የታመሙትን ይፈውስልን። የታሰሩትን ያስፈታልን። የሞቱትን ነፍሶቻቸውን በወዳጆቹ በአብርሃም፣ በኢሳቅ፣ በያይቆብ እቅፍ ያሳርፍልን። ያዘኑትን የተጨነቁትን ሁሉ በቸርነቱ ያረጋጋልን፣ ያጽናናልን። በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን በቅርብ በሩቅም ያሉትን ኦርቶዶክሳውያንን በየስመ ክርስትናቸው ይጠብቅልን። አምላካችን እግዚ አብሔር የነግ የሰርክ ጸሎታችንን ልመናችንን ሁሉ ተቀብሎ ለሀገራችን ኢትዮጵያ ሰላም ለሕዝባችን ፍቅር አንድነትን መረጋጋትን ሁሉ ያድልልን። ሀገራችን ከችግር ከረሃብ ከጦርነት ከስደት ይጠብቅልን። የሁላችንንም ፍጻሜ ያሳምርልን። በሰላም አሳድሮ በሰላም ያስረፈደን አምላካችን በሰላም እንዲያውለን አቡነ ዘበሰማያት እንበል። ፈቃድ በከመ በሰማይ በከመ በሰማይ ከማሁ

እግዚኦ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአት ቁሉ ህዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት፣ የሰራነውን ኃጢአት ይቅር በለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን